አታነጋግሩብኝ ታነጋግረኝ። እሷ የእርጎ ፍርፋሪ በመሰለው ጥርሷ ሰበር ዜና። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማ ተመልካቾቼ በመላው ዓለም ላይ ለምትገኙ ሰላማችሁ ይብዛ እያልኩኝ የዜድሾን ቻናል ላይክ፣ ሸር በማድረግና ኮሜንት አስተያየት ስጡ ማለት ነው። አንቺን በማድነቄ አላፈርኩበትም ዜድዬ እንኳን ደስ አለን ብላለች። ኤደንዬ እንኳን አብሮ ደስ አለን ብያለሁ። እውነት ትመነምናለች እንጂ አትበጠስም እያልኩኝ። ታዲያ ሩታ ሀብቴ በማርገዟ የብዙዎቹን ሰዎችን ብታስደንቅም ብታስገርምም ሩታ ግን ዛሬ ውጤቷ ምን ይሆን፣ የሁላችንም ጉጉት ነው። ሌሎቹማ መንታ ነው እያሉ ነው። የህክምና ውጤት አረተቡ እባካችሁ ተረጋጉ። መንታ ላ ቢወለድም በጣም ደስ ይላል። እኩል ያድጋሉ ማለት ነው። እና ገና እንግዲህ ነብሰ ጡር ነኝ ስላለች መንታ ነው ምናምን የህክምና ውጤት እያላችሁ ነው። የህክምና ውጤትን እንግዲህ በአብርሽ ቻና ላይ ጠብቁ ማለት ነው። ሩታዬ፣ እንኳን ደስ ያለች ግሬስ ፋሚሊዎች በሙሉ እንኳን ደስ ያላቸው። የህክምናውን ውጤት ሁላችንም በጉጉት እንጠብቃለን ማለት ነው። አቤት የሰው ነገር፣ የሰው ማንነቱ እጅግሬን ተይዤ በአይኔ ሸኝኋት ሲባል እሰማ ነበረ። ታዲያ አቶ ትናንትና በሰራሁት ቪዲዮ የስር ሀይሚ እየጨፈረች በነበረው ሰዓት አንድ እህታችን ሀይሚዬ መገደል አለባት ብላ ኮሜንት ጽፋለች። እዛ እኔ ቪዲዮ የስርም በጣም ብዙ ልጆች መልስ ሰጥታቸዋል። በጣም ነው የሚያሳፍረው። ሀይሚ ምን አድርጋ ነው የምትገደለው? የሰው ክፋት የሰው እኔ እንጃ። አሁን ያለንበት ጊዜ ሰው ከሀዲ ሆኗል። አድርጋችሁለት እንዳላደረጋችሁለት፣ ሰታችሁት እንዳልሰጣችሁት፣ አክብራችሁት እንዳላከበራችሁት፣ የእናንተን የሚመኝ ውድቀታችሁን የሚመኝ ሰው ነው እንዳለ ያለው ማለት ነው። ሀይሚ ያሁን ምን ታርግሽ ላንቺ ያድርግልሽ ለሀይሚ የተመኘሽላትን በሙሉ ማለት ነው። ሀይሚዬ ከእናንተ በልጣ ስለተገኘች ብቻ ሀይሚዬ ትሙት፣ ሀይሚዬ እንደዚህ ትሁን? ምን አድርጋሽ ነው? በጣም ነው የሚያሳዝነው። የቅናት መንፈስ አንዳንዴ ቲክቶክ መንደር ላይም አሉ የምንላቸው፣ ሶሻል ሚዲያ ላይም አሉ የምንላቸው አንዳንድ ኮሜንታተሮች፣ እንደው መንፈሳችሁ፣ የቅናት መንፈሳችሁ ሁሉ የተወጋ ይሁን ነው የምለው። ሀይሚዬ፣ ጨረቃ ፋሚሊ፣ ዛሬም ነገም እያበብሽ ይችልን ወደፊት እንጂ ወደኋላ እንዳት፣ ሀይሚ፣ እኛ እንወድሻለን። ሞተን ሞትን ለጥላቶችሽ